ሰላም፣ ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? ይህ የኢትዮጵያ አየር መንገድ ለእናንተ ለውድ ተመልካቾቻችን የሚያቀርበው የኢትዮጵያ የተሰኘው ሳምንታዊ የቴሌቪዥን ፕሮግራማችን ነው። የዛሬው ጥንቅራችን የኢትዮጵያ አየር መንገድ ለደንበኞቹ እየሰጣቸው ባሉት የዲጂታል አገልግሎት አማራጮች ላይ ያተኮረ ይሆናል። እንደሚታወቀው የኢትዮጵያ አየር መንገድ የሚሰጣቸውን በርካታ አገልግሎቶች ወደ ዲጂታል አማራጭ ለመቀየር በሚያደርገው ጥረት በርካታ መተግበሪያዎችን እያበለጸገና ለደንበኞች ተደራሽ በማድረግ ላይ ይገኛል። ይህንንም ሙሉ በሙሉ ተግባራዊ ለማድረግ ዳይሬክት ሴልስን ሰርቪስ አፕሊኬሽን ዴቨሎፕመንት የተሰኘ ክፍል አዋቅሮ መተግበሪያዎችን የማበልጸግ፣ የማሻሻል፣ የማስተዳደር ብሎም ለተጠቃሚዎቹ ተደራሽ የማድረግ ስራዎችን በማከላወል ላይ የሚገኝ ሲሆን አሰራሩ ምን ይመስላል የሚለው ለእናንተ ለውድ ተመልካቾቻችን ልናስቃኛችሁ አቶ ጌትነት ታደሰ የኢትዮጵያ አየር መንገድ ግሩፕ ቺፍ ኢንፎርሜሽን ኦፊሰር ሲአይኦ እንግዳ አድርገን ጋብዘናል። አብራችሁን ቆዩ። አቶ ጌትነት እንኳን በደህና መጡ። አመሰግናለሁ። እንግዲህ የመጀመሪያ ጥያቄን የማደርገው ከክፍሎ የስራ ድርሻ ልነሳ። ሲ አይ ኦ ቺፍ ኢንፎርሜሽን ኦፊሰር ምን ያደርጋል? ምን ምን ተግባራት አሉት? በስሩ አይቲ በአየር መንገድ ውስጥ ከመጀመሪያውም ጀምሮ በትልቅ ደረጃ ነው የተቋቋመው። ቀጥታ ለዋና ስራ አስፈጻሚ ነው ሪፖርት የሚያደርገው። በስሩ አራት ትልልቅ ክፍሎች አሉት። አንዱ የአይቲ መሰረተ ልማት የሚያጠና ዘመኑ የደረሰበትን ቴክኖሎጂ እያየ በስራ ላይ የሚያውል የአይቲ ኢንፍራስትራክቸር ክፍል ሲሆን ሁለተኛው አፕሊኬሽኖችን፣ ሶፍትዌሮችን ዘመኑ የደረሰበትን የአርቲፊሻል ኢንተለጀንስ ሆነ ሌሎች ዲጂታል ቴክኖሎጂዎች ከውጭ የበቁትን በማምጣት እንዲሁም ደግሞ አንዳንዶቹን በራሱ የሰው ኃይል በማበልጸግ ለድርጅቱ እንዲሁም ለአገልግሎት ተጠቃሚዎቻችን የሚያቀርብ ነው። ሌላኛው ቲም እነዚህን አፕሊኬሽኖች ኢንፍራስትራክቸሮች፣ የአይቲ ኢንፍራስትራክቸሮች 24 ሰዓት እንዳይበላሹ የሚጠብቅ፣ ችግር በሚኖርበትም ጊዜ ቀንና ሌሊት ችግሮችን በአስቸኳይ ፈቶ ወደ ስራ የሚመልስ ሌላ ትልቅ ክፍል ነው። አራተኛው መከላከያ ልንለው እንችላለን። እንደሚታወቀው በአሁኑ ጊዜ የሳይበር ጥቃቶች በየጊዜው በተለይም ኢትዮጵያ አየር መንገድን የሚያክል ትልቅ ግዙፍ ድርጅት ለጥቃት ተጋላጭነቱ ከፍተኛ ነው። ይህንን መከላከል የሚችል በቴክኖሎጂ በአሰራር እንዲሁም በሰው ኃይል የተደራጀ አንድ የሳይበር ሴኩሪቲ ክፍል አለን። እነዚህ አራት ክፍሎች እንግዲህ ተጣምረው ነው ድርጅቱ የሚፈለግበትን አገልግሎት እንዲወጣ 24 ሰዓት አውሮፕላኖቻችን እንዲበሩ መንገደኞቻችን እንዲገለግሉ እያደረግን ያለው የቀጥታ ሽያጮችና አገልግሎቶች መተግበሪያ ማበልጸጊያ ማበልጸግ የሚለው ይታወቃል። ይህ እነዚህ እነዚህ ነገሮች ከዲጂታል ሲስተም ጋር ከማድረግ ጋር እየሰራችኋቸው አሉ። መቼም አይ አንደርስታንዲ ነው ከልጅ ልጅ መለየት ያስቸግር ይሆናል ግን ከሰራችኋቸው ወይም ካበለጸጋችኋቸው መተግበሪያዎች በጣም እንደው ትልቁ ግዙፉ፣ በጣም ትልቅ ጥቅም አምጥቷል የምትሉት የትኛውን ነው? የዲጂታል ፕላትፎርም ከፍተኛውን የሽያጭ እንዲሁም የአገልግሎት ደረጃ በኢትዮጵያ አየር መንገድ ይይዛል። በአሁኑ ጊዜ ወደ 60 ፐርሰንት የሚጠጋ ሽያጭ በዚህ በዲጂታል ቻናል ነው እያካሄድ ነው ያለ ነው። ይሄ ቀላል ገንዘብ አይደለም። በትራንዛክሽን በቢሊዮን ዶላሮች የሚቆጠር ትራንዛክሽን በዲጂታል ቻናሉ ይከናወናል። ይህንን ልናከናወን ከምንችልባቸው ሶፍትዌሮች ወይም አፕሊኬሽን መካከል አንዱ ሞባይል መተግበሪያው ነው። ሁለተኛው ዌብሳይታችን ነው። እነዚህን ሁለት ቴክኖሎጂዎች በመጠቀም ደንበኞቻችን ወደሚፈልጉበት ሀገር ካሉበት ሆኖ ቲኬት ኦፊስ መሄድ ሳያስፈልጋቸው፣ ጥሪ ማዕከል መደወል ሳያስፈልጋቸው ካሉበት ሆኖ ትኬት መግዛት፣ መለወጥ፣ ቀን መቀየር፣ ለመሳፈር የሚያስፈልጉ ዝግጅቶችን ለማድረግ ይረዳቸዋል። በተጨማሪ ይህንኑ ሽያጫችንን ዲጂታል ለማድረግ የሚያገለግሉ ሶፍትዌሮች የኤጀንሲ ኤጀንሲ ትራቭል ኤጀንሲ ወይም የጉዞ ወኪሎች የሚጠቀሙባቸውን ሶፍትዌርም በራሳችን አቅም ቢውል አበልጽገን በመጠቀም ላይ ነው ያሉት። ሀገር ውስጥም በኢንተርናሽናል ደረጃም ይጠቀሙበታል። በተጨማሪ ምናልባት በአሁኑ ጊዜ ደግሞ የጀመርነው አርቲፊሻል ኢንተለጀንስ ቻት ቦቶችን በመጠቀም ደንበኞቻችን የተሻለ ሰርቪስ እንዲያገኙ እያደረግን ነው። እነዚህ አራቱ በዋናነት ደንበኞቻችን ጋር የሚደርሱ ወደፊትም ልናሳደጋቸው የምንፈልጋቸው ሶፍትዌሮች ናቸው። በተጨማሪ እንግዲህ ከባክ ኦፊስ ኦፕሬሽን ላይ ብዙ ብዙ ሶፍትዌሮች አሉ። መልካም እንግዲህ በጣም ደስ የሚል ነገር ነው እያዋዩኝ ያሉት የኤአይ ወይም ሰው ሰራሽ አስተውሎ ቴክኖሎጂዎችን አርቲፊሻል ኢንቴሊጀንስ የምንለውን እስቲ ትንሽ ጠለቅ አርገ ይንገሩን። የኢትዮጵያ አየር መንገድ እሱን በማዘመን አኳያ ከኤአይ ጋር ምን ምን አይነት ስራዎችን እየሰራ እንደሆነ ቢጠቅሱልኝ። ኤአይ እንግዲህ ዘመኑ ያመጣሹ ቴክኖሎጂ ነው። ከፍ ሲል እንደ ሰው ወደ ማሰብ ደረጃ የሚደርስ ቻትቦቶች ሶፍትዌሮች የምናበለጽግባቸው መንገዶች ናቸው። ኢትዮጵያ አየር መንገድ በተወሰነ ደረጃ አሁን በስራ ላይ ያውላቸው ቻትቦቶች አሉ። ግን በተለይ በዚህ ዓመት ጠንክረን የምንሰራው ለሚቀጥሉ ስድስት ወራት የምናወጣቸው በአርቲፊሻል ኢንተለጀንስ ላይ የተመሰረቱ አፕሊኬሽኖች የሚወጡበት ካፓቢሊቲ የሰው ኃይል አሰራር እንዲሁም ቴክኖሎጂ ኢምፕሊመንት እያደረግን ነው። በስድስት ወር ውስጥ ኤአይ አፕሊኬሽን ፋክተሪ ለመፍጠር እናስባለን፣ እንደርሳለን ብለን እናስባለን። ከውስጥም ከውጭም ግብረ መልሱን እንዴት ነው የምትቀበሉት? እንዴትስ እያስተዳደራችሁት ነው ያላችሁት? ያን ግብረ መልስ ተቀብላችሁ። ግብረ መልሶች እንግዲህ ከውስጥም እንዳልሽው ሊመጣ ይችላል፣ ከውጭም ሊመጣ ይችላል። በተለይ ከውጭ ደንበኞቻችን ከኢትዮጵያ አየር መንገድ ፕላትፎርም ጋም ሆነ ስራ ጋር በሚገናኙበት ቦታ ሁላ ታች ፖይንት እንላቸዋለን። የደንበኞቻችን ግብረ መልስ መቀበያ ቱሎች እናዘጋጃለን። ዌብሳይት ላይ አለን። ሞባይል አፕሊኬሽን ላይ አለን። ኤርፖርት ላይ በኪው አር የተሳለጠ የግብረ መልስ መቀበያ አለን። የጥሪ ማዕከላችን ላይ ግብረ መልስ መቀበያ አለን። በእነዚህ ሁላ እንዲሁም በኢሜይል ቀጥታ በመደወልም ግብረ መልሶችን እንቀበላለን እነዚህም በሙሉ ደግሞ አጠናቅሮ ለሚያስፈልገው ክፍል የሚመራ ሲአርኤም የሚባል ከሴልስ ፎርስ ያስመጣ ነው። ከሁለት ዓመት በፊት አለ። ይሄ ሶሉሽን ይሄ ሲስተም እነዚህን ግብረ መልስ ግብረ ፊድባኮች ግብረ መልሶች ተቀብሎ ለሚመለከተው ይህን መልስ መስጠት ለሚችለው ክፍል ራሱ አውቶማቲካሊ አሳይን ያደርጋል በፍጥነትም ለሰጠው ለደንበኞቻችን መልስ ይመለሳል። በተጨማሪም ይህንን ግብረ መልሶ የተቀብለን ሰርቪሶቻችንን ዲጂታልም ለዲጂታል ያልሆነ ሰርቪሶቻችንን ለማሻሻል እንጠቀምበታለን። ሁል ጊዜ ለኢምፕሩቭመንት ወይም ለመሻሻል ዝግጁ እንደሆነ ክፍሉ በጣም ያሳያል። ይህን እያመሰገንኩኝ የወደፊት ፕሮጀክት ካለ ቢነግሩን የመጠ የማጠቃለያ ጥያቄ ላርጋ፣ አመሰግናለሁ። ያው አየር መንገዱ በእድገት ላይ ነው ያሉ የ2035 ራዕይ ቀርጾ ከትልልቆቹ ሀያ አየር መንገዶች ለመግባት ተርታ ለመግባት በረቨኑ በሰዎች በመንገደኞች ብዛት ከፍተኛውን ደረጃ አሁን ኦልሬዲ ከአፍሪካ ትልልቁ አየር መንገድ ነን፣ ግን የዓለም ተወዳዳሪ እንድንሆን ከፍተኛ የቴክኖሎጂ አገልግሎት የቴክኖሎጂ ሰርቪስ ያስፈልገዋል። ለዚህ ፕላን ያደረግናቸው አንዱ ቅድም የገለሹው አዲስ ዳታ ሴንተር እየሰራን ነው። ሁለተኛ ከፍተኛ የሆነ ዲጂታል ትራንስፎርሜሽን ፕሮጀክት ቀይሰናል። ፍኖተ ካርታው እና ስትራቴጂው ወጥቷል። ይሄ ሙሉ ለሙሉ በአይ በኤአይ እንዲታገዝ እናስባለን። ይሄንንም ስራ በዚህ አመት እንጀምራለን። ሶስተኛ ትልቅ ፕሮጀክት ብለን ያሰብነው ኤርፖርት ላይ የምንሰራው ነው። ኤርፖርት ብዙ ስቴክሆልደር አለ። እነዚህ ነው ስቴክሆልደር በሙሉ ያገናዘበ ስማርት ኤርፖርት ቢውል ለማድረግ ወደ ስማርት ኤርፖርታችን ወደ ስማርት ኤርፖርት ሲምለስ የሆነ ፓሴንጀር ፍሎ ወይም የመንገደኛ ፍሰት እንዲኖር ከሁሉም ባለድርሻ አካላት ጋር አብረን እየሰራ ነው። ለሰጡን ጊዜ ሙያዊ ማብራሪያ ሁሉ እጅግ ከልብ አመሰግናለሁ። ውድ ተመልካቾቻችን ስለተከታተላችሁ እናመሰግናለን። እንደተለመደው ጥቆማና አስተያየታችሁን በኢሜይል አድራሻችን ኮርፖሬት ኮሙኒኬሽን አት ኢትዮጵያን ኤርላይንስ ዶት ኮም አሊያም በማህበራዊ ትስስር ገጾቻችን ይላኩልን። በስልክ ቁጥራችንም 0115 17 49 13 ወይም መጨረሻውን 8165 አድርጋ ይደውሉልን። ሳምንት በተመሳሳይ ፕሮግራም እንጠብቃችኋለን። ሀና አጥናፉ ከእንግዳጌ ከእንግዳዬ ጋር ቆይታ አርጌ ያለው ቀን ያስጥልኝ።